ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም ለእናንተ ይጠቅማሉ ያስተምራሉ ያልናቸውን እጅግ ወሳኝ ወሳኝ የሆኑ መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። በመጀመሪያው መረጃዬም አሽከርካሪዎችን በሚመለከት ማለትም ተሽከርካሪን ይዞ ማንኛውንም አይነት እንቅስቃሴ የሚያደርግ ሹፌርን በሚመለከት አንድ ጥብቅ የሆነ መረጃ ወጥቷል። በዚህም የማያዳግም እርምጃ ሊወሰድበት እንደሚችል እንዲሁም ከፍተኛ ጥንቃቄ ልታደርጉም እንደሚገባ ከመግለጫው ላይ ተመልክተናል። ዝርዝር መረጃውን ወደ እናንተ ከማድረሳችን ባሻገር ደግሞ አንድ ስለ ብድርና ቁጠባ ተቋም የሚመለከት እንዲሁም ከዛሬ ጀምሮ ወደ ስራ መግባቱን የሚያሳይ የብድርና ቁጠባ ተቋም መመስረቱን ሰምተናል። በዚህም እንግዲህ በቀላሉ ገንዘብ ማግኘት የምትችሉበትን አሰራር መዘርጋቱና በተለይ አሁን ባለው ሁኔታ እንደዚህ አይነት አማራጭ ለኅብረተሰቡ ተጠቃሚ የሚያደርግ አሰራር ሊበረታታና ሊደነቅ የሚገባ ነው። ታዲያ ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩያልን። በቀጥታ ወደ መረጃውና ምራ እንግዲህ በቅድሚያም የምንመለከተው በዛሬው ዕለት ከአዲስ አበባ ፖሊስ ኮሚሽን በኩል አሽከርካሪዎችን ወይም ተሽከርካሪን ይዞ የሚያንቀሳቅስ ግለሰብን እንዲሁም የተሽከርካሪ ባለቤትንም ጭምር የሚመለከት ጥብቅ የሆነ ማስጠንቀቂያ ነው በዛሬው ዕለት የተሰጠው። ታዲያ ይህንን ማስጠንቀቂያ ተላልፈው በሚገኙ አሽከርካሪዎች ላይ የማያዳግም እርምጃ እንደሚወሰድ መግለጫ ወጥቷል። እንደሚታወቀው በመዲናችን አዲስ አበባ ላይ ከፍተኛ የሆነ የትራፊክ መጨናነቅ ከሚታይባት በቅድሚያ ግንባር ቀደምት የሆነችው እሷ ነች። በተለይ ይህንን አይነት መጨናነቅ የሚፈጥረው ከሰርግና ከበዓላት ጋር ተያይዞ መሆኑን የተገነዘበ የአዲስ አበባ ፖሊስ ምናልባትም በቀጣይ የሚመጡ ወራት በብዛት የሰርግ ወራት ከመሆናቸው ጋር ተያይዞ ከወዲሁ ቅድመ ጥንቃቄ ለማድረግ ያክል እጅግ አስቸኳይ የሆነ መግለጫ ነው በዛሬ ዕለት ያወጣው። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ መጨናነቅ የሚፈጽሙ መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ በዛሬ ዕለት የአዲስ አበባ ፖሊስ ኮሚሽን አሳሰበ። ህብረተሰቡ የጸጥታ አካላት የሚያስተላልፉትን የቅድመ ጥንቃቄ ምልክቶች በአግባቡ እየተገበረ መሆኑን ተከትሎ ከከተማዋ የወንጀል ድርጊቶች እየቀነሱ መምጣታቸውንም ገልጿል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዳሉት በከተማዋ የትንሣኤ በዓል በሰላማዊ ሁኔታ ተከብሯል። ቀላል ከሚባሉ የስርቆትና የማጭበርበር ድርጊቶች ውጭ በዓሉን ተከትሎ ውስብስብና ከባድ የወንጀል ድርጊቶች አለመፈጻማቸውንም አመላክቷል። ለዚህ ደግሞ ህብረተሰቡ ከጸጥታ አካላት ጋር የሚተላለፍ የጥንቃቄ ምልክቶችን በአግባቡ በመተግበሩ መሆኑን በመጥቀስ መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። ከተማዋን በማይመጥም መልኩ መንገድ በሚዘጉና የትራፊክ ፍሰትን በሚያስተጋግሉ አሽከርካሪዎች ላይ እጅግ ከፍተኛ የሆነ የማያዳግም እርምጃም እንደሚወስዱ መናገራቸውን ኢዜአ ዘግቦታል። ስለዚህ ከፍተኛ ጥንቃቄ እንድታደርጉ እንላለን። ሌላው መረጃችን አዲስ የብድርና ቁጠባ ተቋም መመስረቱ በዛሬው ዕለት ተሰምቷል። በዚህም በቀላሉ ገንዘብን ማግኘት የሚቻልበት አሰራር መዘርጋቱ ደግሞ በርካታዎችን እጅግ እያነጋገረ ይገኛል። ድሮጋ የገንዘብ ብድርና ቁጠባ ተቋም የተሰኘ የጤና ባለሙያዎች ሀገር አቀፍ የገንዘብ ድርጅትና ቁጠባ ተቋም በዛሬው ዕለት ሥራውን ጀምሯል። ድሮጋ ፋርማ የጤና ዘርፉን ከተቀላቀለ አስር ዓመት የሞላው ሲሆን በእነዚህ ስኬታማ የሥራ አመታት ከተረዷቸውና በአፋጣኝ መፍትሄ ማግኘት አለባቸው ካሏቸው ዋና ዋና ፕሮጀክቶች ውስጥ የጤና ባለሙያዎችን የኢኮኖሚ ጥያቄ የሚፈታ የገንዘብ ብድርና ቁጠባ ተቋም መመስረት ሲሆን፣ ዛሬ ሚያዝያ 14 ቀን 2017 በይፋ ሥራ መጀመሩን አስታውቋል። ድሮጋ የገንዘብ ብድርና ቁጠባ ተቋም ይህንን የጤና ባለሙያዎችን መሠረታዊ ጥያቄ ለመፍታት ወደ ሥራ መግባቱን ገልጿል። ድሮጋ ፋርማ በሐኪሞችና ፋርማሲስቶች የተቋቋመ ኃላፊነት የተወሰነ የግል ማህበር ነው። ተቋሙ ዶክተሮች፣ የጤና ባለሙያዎች፣ ነርሶችና በአጠቃላይ በጤና ዙሪያ ላይ የሚሰሩ ባለሙያዎችን ታሳቢ ያደረገ የብድርና ቁጠባ ተቋም መመስረቱ በባለሙያዎቹ ዘንድ የሚነሳውን የኢኮኖሚ ችግር የሚፈታና ገንዘብን በቀላሉ ብድር የሚያገኙበት ሁኔታ የሚያመቻች ነውም ተብሏል። እንዲሁም በዛሬው ዕለት ድሮጋ ፋርማ ኃላፊነቱ የተወሰነ የግል ማኅበር የተመሠረተበትን አስረኛ ዓመት አክብሯል። በመርሃ ግብሩ የኢፌዴሪ ጤና ሚኒስትርን ጨምሮ ከምግብና መድኃኒት ቁጥጥር ባለሥልጣን ከህብረተሰብ ጤና ኢንስቲትዩት እንዲሁም ከአዲስ አበባ ጤና ቢሮ የሥራ ኃላፊዎች ጋር መገኘቱን ኢትዮፌም መረጃውን አውጥቶታል። በሌላው መረጃችን ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት መጽደቅ የተገለጸ ሲሆን ይህም ምልክት በዘንድሮ ዓመት ወደ ትግበራ እንደሚገባ በኢትዮጵያ የደረጃዎች ቦርድ አስታውቋል። የኢትዮጵያ የደረጃዎች ቦርድ ኢንስቲትዩት የደረጃና ምልከታ አስተዳደር መሪ ስራ አስፈጻሚ እንደተናገሩት ከውጭ ወደ ሀገር ውስጥ የሚግቡ ምርቶች የጥራት ደረጃቸውን ማሟላታቸው የሚገልጽ እንደሆነ ነው ለአሃዱ የተናገሩት። ከዚህ ቀደም ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት እንደማይይዙ የገለጹ ሲሆን ነጋዴው የውጭ ሀገር ምርቶችን ደረጃቸውን በጠበቀ መልኩ መመረታቸውንና ጥራት ያላቸው ምርቶች የትኞቹ ናቸው የሚሉትን ለመለየትና ለማወቅ አስቸጋሪ እንደሆነም ገልጸዋል። አክለውም ማንኛውም ከውጭ ወደ ሀገር ውስጥ የሚገባ ምርት የደረጃ ምዘና ምልክት መያዝ ቢኖርባቸውም የደረጃ ምልክት ባለመኖሩ ምክንያት ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ምልክቱን ሳይይዙ ይገቡ እንደነበረም የገለጹ ሲሆን እነዚህ የገቢ ምርቶች ላይ ጥራታቸው እንደሚያረጋግጥ ገልጸው በመሆኑም የደረጃ ምልክት አለመኖሩ ትክክለኛ መስፈርት ያሟሉና ከደረጃ በታች የሆኑ የውጭ ሀገር ምርቶችን ለመለየት አ አስቸጋሪ እንደሆነም አስረድተዋል። በመሆኑም ማንኛውም ሰው የደረጃ መስፈርቱን ያሟሉ ምርቶች ላይ በቀላሉ የደረጃ ምልክቱን እንደሚያስተውሉ ለመለየት አስቻይ ሁኔታን ለመፍጠር ያለመነው ሲሉም ተናግረዋል። ከደረጃ በታች የሆኑ ምርቶችን ለመለየት እንዲያስችል ከሌሎች ሀገራት ተሞክሮ በመውሰድ ለገበያ በሚቀርቡ ምርቶች ደህንነትና ጥራታቸው የተጠበቀ እንዲሆን እንዲሁም የደረጃ መስፈርቶች ያሟሉ ስለመሆናቸው ለመለየት የደረጃ መስፈርቱ ምልክት እንዲዘጋጅ ተደርጓል ማለታቸውን በዛሬው ዕለት ገልጸዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራመቱላ።